በቂልቅያ አውራጃ ጠርሴስ በምትባል ቦታ ኃጢአቱ እጅግ የበዛና ሰውነቱ በብዙም የረከሰ የንጉሥ ጭፍራ አለቃ የሆነ አንድ ሹም ነበረ። ነገር ግን አምላክን የወለደች በድንጋሜ ሥጋ በድንጋሜ ጸናይ ክብርቲታችን እጅግ አድርጎ ይወዳት ነበር። የታምራቷንም ዜና ሁሉ በጣፈጠ አንደበት ይናገር ነበር። ይህንን ሰው ክፉ ጋኔን ያዘውና ልቡ ተሰውሮ ልብሱን ይቀድ ጀመር። ምላሱን እያኘከ ከንፈሩን እየነከሰ ጥርሱን እያነ እየሰባበረ ሥጋውን እየቆራረጠ ይጥላል። በሽታው በምድር ላይ እየጣለው ያሰቃየው ነበር። በሰውም ሆነ በእንስሳ በጎዳና ያገኘው ሁሉ ይደበድባል፣ ቤትን ያቃጥል ነበር። ዘመዶቹ ይህን በተመለከቱ ጊዜ ይዘው በእግር ታሰሩት። ነገር ግን ጋቤኑ አንታውን በየቀኑ በሽታው ደዌው እየበረታበት ይሄድ ነበር እንጂ አንዳንድ ጊዜ እንደሞተ በድን ወይም እንደ ድንጋይ ድርቅ ያደርገው ነበር። ያየውን ሰው ሁሉ ስለሱ ያለቅስ ነበር። ይህ አይነቱ ክፉ በሽታ ስላገኘው እጅግ እና ያለቅሱ ነበር። ከዕለታት ባንደኛው ቀን በዚህ ደዌ ተይዞ ባልጋ ላይ ተኝቶ ሳለ ጌታ ደም ግባቱንና ቁመቱ በአማራ ጎልማሳ ተመስሎ አይኖቹም ወደ ሱ እየተመለከቱና ስለጽኑ በሽታውም እያለቀሱ ተገለጸለት።

የነበሩ እኒህን አንደበትና አፍ ይቅር በያቸው እያለ ለመነ። በሳይልና በጋር እንዲህ እያለ በጸለየ ጊዜ ያዘኑትን የምታረጋጋና ይቅር ባይ የምትሆን እመቤታችን ተገለጸችለት። ንጹሃት ክርቦናት በሚሆኑ ጡጦቿም ወተት አልባ ወተቱን በመጽሐፍ ወይም በመሃል እጇ ይዛ የንጉሱ ሹም በሚሆን የዚያ የበሽተኛ ከንፈሩንና ምላሱን ቀባችለት። በዚያም ጊዜ ዳነና አታልጋው ላይ ተነስቶ በእግሩ ቆመ። ከበሽታውም ሁሉ ተፈወሰና ፈጽሞ ጤናኛ ወደ ይህን ያዩና የተመለከቱ ሁሉ ፈሰሙ አደል እየተደነቁ ከበሽታው የዳ ያዳነው ማነው ብለው ጠየቁት። እሱ ጌታ ኢየሱስ ክርስቶስ በጎልማሳ አምሳል ተገልጾ የሚድንበትን እንደነገረና አምላክን የወለደች እመቤታችን በሱ ላይ